ደረጀ ስዩም በሸገር ከተማ ኤካ ጣፎ ክፍለ ከተማ ወረዳ አራት ነዋሪ ነው። ለበርካታ ዓመታት የተለያዩ ስራዎችን ሞክሯል። ይሁንና እንደ ሀገር ለከተማ ግብርና ዘርፍ የተሰጠውን ትኩረት በተመለከተ ጊዜ ደረጀ የከተማ ግብርና ስራ ላይ ለመሰማራት ይወስናል። በዚህም በ2016 ዓ ም መንግስት ያመቻቸለትን የመስሪያ ሼት ተጠቅሞ በዘርፉ ተሰማራ። በወቅቱ በአምስት የወተት ላሞች ስራውን የጀመረው ደረጀ በጊዜ ሂደት ደግሞ የላሞቹን ቁጥር ማሳደግ ችሏል። የጀመርኩት በአምስት የወተት ላሞች ነው። አሁን እንደምታዩት እንግዲህ ያው ከአስር በላይ ሆኗል። ሶስቱ የሚታለቡ ናቸው። ሶስት የእርግዝና ደረጃ ደግሞ ተጨማሪ ያሉ ጥጆች ደግሞ ስድስት ናቸው። በእርግጥ ስራውን ሲጀምር ነገሮች አልጋ ባልጋ አልነበሩም። ግና በዘርፉ የቆዩ ግለሰቦችና የካ ጣፎ ክፍለ ከተማ ግብርና ጽሕፈት ቤት ያደረጉለት ድጋፍ በስራው የሚታይ ለውጥ እንዲያመጣ አግዞታል። አዲስ እንደመሆኑ መጠን በጊዜው ትንሽ ከበድ ምግባቸውን አንዳንድ ነገር ለማስተካከል ከብዶኝ ነበራ ኋላ አካባቢ ላይ ብዙ ቀድሞ የጀመሩንም ስላሉ ከነሱ ተመክሮ በመውሳት ምክር የግብርና ባለሙያዎችን የምክር አገልግሎት ይሰጡናል። በዛ መልክ አሁን ጥሩ ልምድም ቀስም ያለው ብዬ ገምታል። እንዲህ ያለው የከተማ ግብርና ስራ የዕለት ተዕለት ጥረትና ትኩረት ከታከለበት ውጤት የሚገኝበት ዘርፍ እንደሆነ ይነሳል። በዘርፉ የተሰማሩ ግለሰቦችም የምግብ ፍጆታን ከመሸፈን ባለፈ ለሌሎች ለመትረፍ የሚያስችል ዘርፍ መሆኑን ይመሰክራሉ። እዚህ አካባቢ ካሉት ሼድ ለራስም ሽጬላቸው አሁን በተሻለ በእኛ እኩል እየሰሩ ያሉት አሉ። ትልቁ ነገር ስራው ትኩረት አድርጎ ስራው ወዶ የሚሰራ ሰው ከሆነ በደንብ ያዋጣልም በደንብ መለወጥም ይቻላል። አይደለም ለራስ ለሌላም ይተርፋል። ነገሮቹ በተለይ በደንብ ቢሟሉልን እጅግ ትርፋማ ነው ለማንም። እንደምታዩት ያው ፀሐይም የለም ቤት ውስጥ ነው የሚሰራ። ክብደትም የለውም። በቃ ጥንቃቄ ብቻ ጤንነታቸውን መከታተል ነው። ሌላ የሚፈልግ ነገር የለም።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 አንደኛ በቂ ስራም በቂ ገቢም አልነበረንም። እንዲሁ ሁላችንም የተለያየ ስራ እየሰራን ነበር የቆየነው፣ እና ይሄ ሲመቻችልን አእምሯችንም ጉልበታችንም አቅማችንን ሰብሰብ አድርገን ወደ ስራ ገብተናል። እንግዲህ ጥሩ ነው።